የተወደዳችሁ ቅዱሳን፣ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የሐዋርያት ሥራ ጥናትን ጀምረናል። ባለፈው አጠቃላይ መግቢያውን ተመልክተናል። ዛሬ በቀጥታ በየምዕራፉ በየቁጥሩ ማጥናት እንጀምራለን። የሐዋርያት ሥራ ምዕራፍ አንድ ይህ ምዕራፍ ቢያንስ በሶስት ከፍለን ልናጠናው እንችላለን። በቅድሚያ ከቁጥር አንድ ጀምሮ እስከ አምስት ድረስ ጌታ ኢየሱስ ክርስቶስ በትንሣኤው ወራት በአርባ ቀን ውስጥ ከደቀ መዛሙርቱ ጋር ያሳለፈውን ጊዜ የሚመለከት ነው። ከዚያም ከቁጥር ስድስት ጀምሮ እስከ አስራ አንድ ያለው ጌታችን ኢየሱስ ክርስቶስ ወደ ሰማይ ማረጉን የሚናገር ታሪክ ነው። ከዚያ በኋላ ከቁጥር 12 ጀምሮ እስከ መጨረሻው እስከ ቁጥር 26 ድረስ መንፈስ ቅዱስን ከመቀበላቸው በፊት የጌታ ደቀ መዛሙርት ሲያደርጉ የነበረውን ዝግጅት መንፈስ ቅዱስን የተጠባበቁበት መንገድ ምን እንደሆነ እናያለን። እግዚአብሔር ይመስገን። ከቁጥር አንድ ጀምሮ እስከ አምስት ያለውን አነበዋለሁ። የሐዋርያት ሥራ ምዕራፍ አንድ ከቁጥር አንድ እስከ አምስት ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ ደግሞም አርባ ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ፣ ይለናል። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል በመስቀል ሞት ተለይቷል፣ ግን ዳግም በትንሣኤ አግኝተውታል። ከዚህ በኋላ ደግሞ ወደ አባቱ ወደ ክብሩ ስለሚሄድ ቀጣዩ ዘመን ክርስቶስ በምድር ላይ አስቀድሞ እንደነበረው ከእነርሱ ጋር አይሆንም። ሥራው ግን ይቀጥላል፣ አገልግሎቱ ይቀጥላል። ጌታ ኢየሱስ ክርስቶስ የጀመረው ሥራ በደቀ መዛሙርቱ አማካኝነት ወደፊት ይቀጥላል። አሁን አርባ ቀን በምድር ላይ መቆየት ያስፈለገበት ምክንያት ምንድን ነው ብለን ስንል ደቀ መዛሙርቱን መንፈስ ቅዱስ ከወረደ በኋላ በመንፈስ ቅዱስ ኃይል ወደፊት ይሰሩት ዘንድ ያላቸውን ሥራ በተጨማሪ መንገድ ማሳየት ነው። ቀደም ሲል በምድር ላይ እያለ ከነገራቸው ሌላ አሁን ደግሞ በተለየ ማንነቱ በትንሣኤ አካል ወደ ክብሩ በሚገባበት አካል ወደ ሰማይ በሚሄድበት ማንነቱ ከዚህ በኋላ ከነሱ ተለይቶ ግን በሰማይ በእግዚአብሔር ቀኝ በሚኖርበት ማንነቱ ቀጣዩን ሥራ ማሳየት ነው የፈለገው። ስለዚህ አሁን ባነበብነው ክፍል ውስጥ ጌታ ኢየሱስ ክርስቶስ በአርባ ቀን ውስጥ ከደቀ መዛሙርቱ ጋር ምን ሲያደርግ እንደነበረ ምን አይነት ነገር እንደነገራቸው፣ ምን እንዳሳያቸው የሚናገር ነው። ለመጽሐፉ ተቀባይ ለቴዎፍሎስ ጸሐፊው ሉቃስ ቀደም ሲል የላከለትን ጽሑፍ ያስታውሰዋል። መጀመሪያውን ነገር ጻፍኩኝ፣ ይላል ለቴዎፍሎስ። ቀደም ብዬ የጻፍኩልህ ነገር ነበር ነው የሚለው። ምንድን ነው ያ የጻፈለት ነገር? ጌታችን ኢየሱስ ክርስቶስ በአርባው ቀን ውስጥ ያደርገውና ያስተምረው ዘንድ ስለጀመረው ነገር ነው ደቀ መዛሙርቱን በመንፈስ ቅዱስ ካዘዛቸው በኋላ እስከ አርባኛው ቀን ድረስ ባለው ጊዜ ውስጥ በአርባ ቀናት ውስጥ ያደረገውን እና ያስተማረውን ብቻ አይደለም። ያደርገውና ያስተምረው ዘንድ ስለጀመረው ነገር ነበር ሊያስታውሰ የፈለገው በሉቃስ ወንጌል መጨረሻ ላይ ያስቀመጠውን ነገር ነው የሚያስታውሰው። በመንፈስ ቅዱስ ማዘዝ ምን ማለት ነው? ደቀ መዛሙርቱንስ ምን ብሎ ነው ያዘዛቸው? ይሄ ጌታችን ኢየሱስ ክርስቶስ ከሙታን የተነሳለት የሆነውን ያስታውሰናል። በተለይ በዮሐንስ ወንጌል ምዕራፍ 20 ቁጥር ሀያ ሁለት ጀምሮ ያለውን ስንመለከት ሰላም ለእናንተ ይሁን ካላቸው በኋላ ምንድን ያለው መንፈስ ቅዱስን ተቀበሉ ባለበቀን ማለት ነው። አብ እንደላከኝ እኔ ደግሞ እልካችኋለሁ የሚል ተልእኮ ሰጥቷቸዋል። እና ከዛ በኋላ ነው እንግዲህ መንፈስ ቅዱስንም እፍ ያለባቸው ወይም መንፈስ ቅዱስን ተቀበሉ ያላቸው እፍ ካለባቸው በኋላ ስለዚህ ይሄንን ስራ የሚሰራው በመንፈስ ቅዱስ እንደሆነ ይሄን ተልእኮ የወንጌል ተልእኮ የሰጣቸው እንዲሁም በስራቸው ላይ ደግሞ ኃጢአትን ይቅር የማለትና የማዘዝ የመያዝ ስልጣንን የሰጣቸው በመንፈስ ቅዱስ እንደሆነ እንረዳለን። መንፈስ ቅዱስ ገና በይፋ ሳይወርድ በትንሣኤ ሕይወት በመንፈስ ቅዱስ ኃይል በሚገኘው የትንሣኤ ሕይወት እነሱን ኃይል እያስታጠቃቸው ነበረ ያለው በዛ ሰዓት ላይ። ይሄ ለምን ረድቷቸዋልን ያልን እንደሆነ በሉቃስ ወንጌል ምዕራፍ 24 ላይ እንደምናገኘው መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። ስለዚህ መንፈስ ቅዱስ በሙላት ወርዶ በልባቸው ውስጥ ከመኖሩ በፊት የጀመረው ሥራ አለ ማለት ነው። በጌታ በኢየሱስ ክርስቶስ ፈቃድ፣ በጌታ በኢየሱስ ክርስቶስ እስትንፋስ አእምሯቸውን እንደከፈተ እናያለን። ከዚያም ደግሞ በመንፈስ ቅዱስ የሕይወት ኃይል ተልእኮን ተቀብለዋል። ስለዚህ ከዚያም ቀን ጀምሮ ምናልባትም በሉቃስ ወንጌል ምዕራፍ 24 ላይ ደግሞ እንደምናገኘው በስሙ ንስሐና የኀጢአት ስሬት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ከሚለው ጋር አብረን ልናያይዘው እንችላለን። ይሄ ነው ትእዛዙ። በመንፈስ ቅዱስ የተሰጣቸው ትእዛዝ የወንጌል ሥራ ነው ወደ ዓለም መላክ ነው። እናም በስልጣን ማገልገል ነው። በውጭ ባለው ዓለም እንዲሁም ደግሞ በውስጥ ባሉ ቅዱሳን ዘንድ በስልጣን ማገልገል፣ በአጠቃላይ ቀጣዩ ዘመናቸው የእርሱ መልእክተኞች ሆነው በሐዋርያነት የሚያገለግሉ እንደሆኑ የሚናገር ትእዛዝ ነው። ይሄን ከሰጣቸው በኋላ እነሱ ብቻቸውን የሚሰሩት ነገር እንዳልሆነ ሊያውቁ ይገባቸዋል። ይሄ ስራ እነሱ መሳሪያ ሆነው ስራውን ይስሩት እንጂ የስራው ባለቤት የስራው ባለቤት እራሱ መሆኑን ያረጋግጥላቸዋል። በዚህ ጸሐፊው ለቴዎፍሎስ በጻፈበት አነጋገር ውስጥ የምንረዳው ይሄንን ነው ያደርገውና ያስተምረው ዘንድ የጀመረው ብሎ ነው የገለጸው። ጀመረው እንጂ አልጨረሰው ማለት ነው እንዴ። ወደ ክብር እየሄደ ወደ አባቱ ዘንድ እየሄደ ታዲያ፣ ቀጣዩ ሥራ እንዴት ነው የሚሠራው? ይሠራል። በማቴዎስ ወንጌል ምዕራፍ 28 መጨረሻው ላይ እንደምናውቀው ተልእኮውን ከሰጣቸው በኋላ ሂዱ፣ ወደ አሕዛብ ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ተልኮም በሰጠበት ክፍል የዘጋው ምን ብሎ ነው? እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። ክብር ለእግዚአብሔር ይሆን። በአካል ወደ እግዚአብሔር ቀኝ ቢሄድም እዚህ ምድር ላይ ግን በመንፈስ የእርሱን ስራ ከሚሰሩት ጋር ነው እውነትም እነሱ ይስሩት እንጂ ጌታ ከነሱ ጋር ይሰራ ነበር የማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ ስትመለከቱ ይህን ትረዳላችሁ በዚያ ስፍራ ላይ በሚከተሉት ምልክቶች ቃሉን ያጸና ነበር ይላል ስለዚህ ቃሉን የማጽና ስራ ይሰራ ነበር ጌታም ከነሱ ጋር ይሰራ ነበር ይለናል እነሱ ወጥተው በየስፍራው ሲሰብኩ ማለት ነው እውነትም ጌታ ኢየሱስ ክርስቶስ ያደርገውና ያስተምረው ዘንድ የጀመረውን ነገር ቀጥሎበታል፣ በደቀ መዛሙርቱ አማካኝነት። አዎ፣ ለምሳሌ የበዓለ ሀምሳ ዕለት መንፈስ ቅዱስን ያወረደው ማን ነው? እነዛን የደቀ መዛሙርቱን ወደ አንድ አካል ያጠመቃቸው ማን ነው? ሐዋርያው ጴጥሮስ በስብከቱ እንደነገረን ከሆነ ጌታ ኢየሱስ ክርስቶስ የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን አሁን የምታዩትንና የምትሰሙትን አፈሰሰው ነው የሚለን። ስለዚህ በመቶ ሃያዎቹ ላይ የወረደው እግዚአብሔርን መንፈስ የላከው ያፈሰሰው ራሱ ጌታ ኢየሱስ ነው። ስለዚህ ያሰማረውን፣ ያደረገውን፣ ቀደም ብሎ የጀመረውን እየቀጠለ ነው። ምዕራፍ ሦስት ላይ ስንሻገር የአርባ ዓመት ሽባ ተፈውሰዋል። እርሱም በተመለከተ የተነገረው ምንድን ነው? የእርሱ ስም አጸናው ተባለ ያንን ሰው ግን፣ ይሄ ብቻ አይደለም። ሐዋርያው ጴጥሮስ በምዕራፍ አራት ላይ በዚህ ጉዳይ ሲናገር ምንድን ነው ያለው? እናንተ ግንበኞች የናቃችሁት እርሱ የማዕዘን ራስ ሆነ ካለ በኋላ ይህ ሰው በምን እንደዳነ ብንመረምር አለ። እናንተ ሰቅላችሁ በገደላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደኅና ሆኖ በፊታችሁ ቆም አለ። ስለዚህ ጴጥሮስ እንዳለው ብርና ወርቅ የለኝም ያለኝን እሰጥሃለሁ በኢየሱስ ክርስቶስ ስም ተነሳና ተመላለስ እንዳለው ያን ሰው ቁርጭምጭሚቱን ያጸናው፣ ያ ሰው ዘሎ እንዲቆም ያደረገው፣ ያ ሰው ምስክር ሆኖ እንዲቆም ያደረገው፣ ወደ መቅደስ ውስጥ ያስገባው ጌታ ኢየሱስ ነው። ግን ለእሱ ብቻ አይደለም። መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም አለ ሐዋርያው ሲናገር። ስለዚህ ሐዋርያት በሚሰብኩት ወንጌል፣ ከዛም በኋላ ሌሎች ከእነሱ ተቀብለው በሚያዳርሱት አገልግሎት በአጠቃላይ ሰው ሁሉ እየዳነ ያለው በማን ነው? ጌታ ኢየሱስ ወደ ሰማይ የወጣው እዛው በእግዚአብሔር ቀኝ ሊቀመጥ ብቻ አይደለም። ነገር ግን ከዚያ ሆኖ ወደ ምድር የሚሰራው ስራ አለው። አዎ ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረ አለ። ስለዚህ በእግዚአብሔር ቀኝ ተቀምጦ ከብሮ በምድር ላይ ወንጌል ሰምተው ለሚያምኑት ሁሉ የዘላለም ሕይወት የመስጠትን ሥራ ቀጥለዋል። ጌታ ኢየሱስ ክርስቶስ ሰማይ ሆኖ በምድር ላይ በድንቆችና በተአምራት የሚያደርገውን ነገር በመቀጠል ቃሉን እያጸና ይሠራ ነበር። አዎ እንደ ዕብራዊው ባሪያ አገልግሎቱን ቀጥለዋል። ጌታዬን እወዳለሁ፣ ሚስቴን እወዳለሁ፣ ልጆቼን እወዳለሁ ነፃ ለውጣም እንዳለው አገልጋይ ስለኛ በእግዚአብሔር ፊት የሚተጋ ሊቀ ካህን ብቻ አይደለም፣ ከሐዋርያት ጋር በመንፈስ ቅዱስ አማካኝነት የሚሰራ ጌታ ነው። አሁን በእነዚህ በአርባ ቀኖች ውስጥ ጅምሩን አሳያቸው። የሚቀጥለውን ስራ አሳያቸው። ያደርገውና ያስተምረው ዘንድ የጀመረውን ነገር አሳያቸው። ለምን? እንዲበረታቱ አው ቀጥለው እነሱ መሳሪያ ሆነው ሲያገለግሉ አብሯቸው እንደሚሆን፣ የጀመረውን እንደሚቀጥል፣ በነሱ የጀመረውን እንደሚፈጽም እንዲያምኑ። ዛሬም መጽሐፍ ቅዱስ እንደሚል ፊልጵስዩስ ምዕራፍ አንድ ላይ እንደምናውቀው በእኛ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ይፈጽመዋል። አይደለም እንዴ? እንዲሁ ነው። አንዳንድ አገልግሎቶች ስናገለግል ምናልባት እዚህ ቦታ ስራ ጀመርኩ፣ እዚህ ቦታ አገልግሎት ጀመርሁ፣ እንደዚህ አይነት ቤተ ክርስቲያን መሰረትኩ፣ ይሄንን ጉባኤ ሰበሰብኩ፣ ይሄንን ሰበኩ፣ እንዲህ አደረግኩ ብለን ስራውን ለራሳችን ልንሰጥ አይገባም። በጌታ እንደተጠሩ አገልጋዮች ሙሉ መደገፍ በእሱ ላይ ሊኖረን ይገባል። ሥራውን የሚጀምረው እሱ ነው። ከጀመረ ይቀጥላል። እኛ አንሰራለትም፣ እሱ ይሰራብናል፣ ለራሱ ክብር፣ ለሚያድናቸው ሰዎች ሲል ደቀ መዛሙርቱ እንዲረዱ የተፈለገው ነገር ይሄ ነው። ክብር ለእግዚአብሔር ይሁን እና ምን ነበረ በእነዚህ አርባ ቀኖች ውስጥ ታዲያ ያደርገውና ያስተምረው ዘንድ የጀመረው ነገር ምን ነበር የሚለውን ስንረዳ ቁጥር ሦስት ላይ አርባ ቀን እየታያቸው ይላል። ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ሁለት ነገሮች፣ አንደኛው መታየት ሁለተኛው ስለ እግዚአብሔር መንግስት መንገር። አያችሁ፣ ያደረገው ሌላ ምንም ሳይሆን በእነዚህ በአርባ ቀኖች ውስጥ በተለያዩ ጊዜያት ትንሣኤውን የሚያረጋግጡ መገለጦች አደረገ። ዋናው ነገር ይሄ ነው። ቢያንስ አስራ ሁለት ጊዜ ተገልጧል። በእነዚህ ወራት ውስጥ ከአርባ ቀንም ውጪ ባሉት ጊዜያት ያለውን መገለጥ ስንመለከት ወደ አስራ ሁለት ይደርሳሉ። ቢያንስ በአርባው ቀን ውስጥ ያሉትን እንኳን ብንመለከት፣ መጀመሪያ የትንሣኤ ዕለት አምስት ጊዜ ነው የተገለጠው። ጠዋት በሌሊት ለማርያም መግደላዊት ሴቶቹ ደግሞ ሲመለሱ በመንገድ ላይ ሁለት። ሦስተኛ ደግሞ ለጴጥሮስ ለስምኦን ታየ። አራተኛ ለኤማውስ ደቀ መዛሙርት ወደ ኤማውስ መንገድ ሲጓዙ ለነበሩ ደቀ መዛሙርት ታየ። አምስተኛ ደቀ መዛሙርቱ አስሩ ደቀ መዛሙርት ከሌሎች ቅዱሳን ጋር ከሌሎች ደቀ መዛሙርት ጋር አብረው በዝግ ቤት ሳሉ በመካከላቸው በቆመ ጊዜ ማምሻውን ታየ። ቶማስ አልነበረም በዚህ። ስለዚህ ስድስተኛ በሚቀጥለው ሳምንት ቶማስ ባለበት እንደገና ተገለጠ። ከዚያ ሰባቱ ደቀ መዛሙርት አሳ ላጠምድ እሄዳለሁ ብሎ በጴጥሮስ በመራቸው መሰረት ሄደው በጥብርያዶስ ባህር ሳሉ በዚያ ተገለጠ። ይህም ብቻ አይደለም። በገሊላ ተራራ ላይ ደግሞ እንደሚገናኙ ቀደም ብምሎም ቀጠሮም ነበራቸውና ወደ ገሊላ ሄደው በገሊላ ባህር በገሊላ ተራራ ላይ ራሱ ሲገልጥላቸው እናያለን። ማቴዎስ 28 ላይ ይሄ ስምንተኛው። እንዲሁም ደግሞ ለያይቆብ ታየ የሚል ቃል አለ አንደኛ ቆሮንቶስ ምዕራፍ 15 ላይ እዛም፣ ለያይቆብ ይታያል ይሄ ዘጠነኛው ነው። አስረኛ ቢያንስ ለአምስት መቶ ሰዎች በአንድ ላይ በገሊላ ውስጥ እንደታየ ተነግሮናል። እንግዲህ ከዚህ በኋላ በአርባኛው ቀን በሚያርግበት ጊዜ ያዩታል። ቢያንስ እነዚህ አስራ አንዱ በአርባው ቀን ውስጥ የታዩ ናቸው። አስራ ሁለተኛና የመጨረሻው ምስክር ሆኖ የቀረበው የትንሣኤ ምስክር ሆኖ የቀረበው መገለጥ ደግሞ በደማስቆ መንገድ ላይ ለሐዋርያው ለጳውሎስ የተገለጠው ነው። ስለዚህ እዚህ ስፍራ ላይ እንደተነገረን አርባ ቀን እየታያቸው አንዳንድ ስራዎችንም ሰርቷል። በመሰረቱ እንደምናውቀው ለምሳሌ በጥብርያዶስ ባህር አጠገብ በሰቀኝ መረባቸውን ጥለው ሊጎትቱት ያቃታቸውን ዓሣ እስኪይዙ ድረስ መልእክት ያለው ተአምር አድርጓል። ስምዖን ጴጥሮስን በሙላት መልሶታል። የመሳሰሉ ከትንሣኤ በኋላ ያደረጋቸው ነገሮች ነበሩ። ይህን ደግሞ ራሱን ሲያሳያቸው ወደፊት የሚመሰክሩትና የሚያገለግሉት ትንሣኤውን በመሆኑ ለነሱ ለራሳቸው እንኳን ሳይቀር ተጨባጭ የሆነ ማስረጃ እንዲኖራቸው በብዙ ማስረጃ ከሕማማቱ በኋላ ራሱን አሳያቸው ይላል። ነገሩን ከሕማማቱ ጋር አገናኝቶታል። ከሕማማቱ በኋላ ነው የሚለው። ምንድን ነበር ጥያቄው? ጥያቄው የተነሳው ክርስቶስ ያኔ የቆሰለው ነው ወይ? ያኔ የህማም ሰው ሆኖ በመስቀል ላይ ያየነው ነው ወይ? እራሱ ነው ወይ? ነው ጥያቄው። በነገራችን ላይ ጌታ ኢየሱስ ክርስቶስ በተነሳ ጊዜ በብዙዎቹ መገለጦች እንኳን ሳይቀር እየተገለጠላቸው ሲጠራጠሩ እናያለን። የመጀመሪያው የትንሣኤ ቀን ምሽት ላይ ጌታ ኢየሱስ ክርስቶስ በተዘጋ ቤት ውስጥ እያሉ ገብቶ በመካከላቸው ሲቆም በጣም የሚገርም ነው ፈሩ ነው የሚለን መንፈስ ያዩ መሰላቸው ነው የሚለን ስለዚህ ምን አደረገ ኑ እጆቼንና እግሮቼን እዩ አላቸው ማስረጃ ሰጣቸው እኔ እንደሆንኩ አረጋግጡ መንፈስ በእኔ እንደምታዩት ሥጋና አጥንት የለውም አላቸው ሉቃስ 24 ላይ ግን ይሄ ብቻ አይደለም። ማር እና አሳ ተቀብሎ በላ። ያው የሚያውቁት ኢየሱስ አዎ፣ እጆቹ የተቸነከሩት እግሩ የተበሳው የተቸነከረው ያው የሕማም ሰው የነበረው ኢየሱስ ራሱ መሆኑን በእነዚህ ሁለት ማስረጃዎች አረጋገጠ። በዮሐንስ ምዕራፍ 21 ላይም የተመለከት ነው በተለይ በጥብርያዶስ ባሕር አጠገብ ያደረገው ነገር ተአምሩም ቢሆን፣ እንዲሁም እሱ ራሱ ኑ ምሳ ብሉ ብሎ አብሯቸው ኅብረት እስኪያደርግ ድረስ ያደረጋቸው ነገሮች በሙሉ እሱነቱን እንዲያረጋግጡ አድርጓቸዋል። ጌታ እኮ ነው ብለው እስኪገረሙ ድረስ ማለት ነው። በገሊላ ተራራ ላይ በተገለጠ ጊዜ የተጠራጠሩ ነበሩ ይላል። የሚገርም ነው። ከዚህ ሁሉ በፊት የቶማስን ጉዳይ ሳናነሳው ማለፍ አንችልም። በሁለተኛው ሳምንት ለቶማስ የተገለጠው ለምንድን ነው? አስቀድሞ ጌታን አግኝተነዋል አየ ነው ሲሉት፣ የችንካሩን ምልክት ካላየው፣ ጣቴን በችንካሩ ምልክት ካላስገባው፣ እጄን ደግሞ በጎኑ ውስጥ ካላስገባው፣ ሙሉን እጄ እንደዚህ ካልሆነ አላምንም። ተጨባጭ ማስረጃ እንግዲህ፣ ስፋቱን አስቡት ምስማሩ አንድ ጣት ያስገባል ማለት ነው። ጎኑ ደግሞ የተወጋው ጦር እጅ ያስገባል ማለት ነው። ስለዚህ እንደዚህ ማረጋገጫ ያስፈልገኛል አለ። አሁን እነዚህን ነገሮች ያነሳሁት ለምንድን ነው? ትንሣኤ እውነት የሆነው እንዲሁ በየዋህነት በመቀበል ብቻ እንዳልነበረ፣ እንዲሁ ክርስቶስ ተነስቷል ተብሎ ስለተነገራቸው ያመኑ ብቻ አይደሉም የተጠራጠሩ የፈሩ፣ ሰዎች ካላየው አላምንም ያሉ ሰዎችን ልብ ለመርታት፣ ለማሸነፍ የሚሆን ብዙ ማስረጃ አቅርበዋል። አዎ እነሱ በብዙ ማስረጃ ተረድተው ልባቸው ተሸንፎ በክርስቶስ ኢየሱስ ትንሣኤ ካመኑ ከዛ በኋላ በአሕዛቡ ዓለም ቢሆን በአይሁድ ዓለም ቢሆን ኢየሱስ ተነስተዋል ብለው የትንሣኤው ምስክር ለመሆን ድፍረት ያገኛሉ። ልበ ሙሎዎች ይሆናሉ፣ እርግጠኞች ይሆናሉ። ክብር ለእግዚአብሔር ይሁን። ዛሬም ኢየሱስ ትንሣኤና ሕይወት ነው። የምንሰብከው ወንጌል የትንሣኤ ሕይወት ነው። ከሞት ባሻገር ስላለ ነገር ነው የምንናገረው፣ አይደለም? ኢየሱስ ተነሥቶ አልቀርቶ እኛም ወደፊት ከሙታን እንነሳለን ብለን የምንሰብክ ሰዎች ነን እና በትንሣኤ ጉዳይ ላይ የተረጋገጠ እምነት፣ ልበሙሉነት፣ ድፍረት ሊኖረን ይገባል። በበደላችሁና በኃጢአታችሁ ሙታን ናችሁ ለምንላቸው ሰዎች ወይም ለተባሉ ሰዎች ከክርስቶስ ጋር ሕይወትን ታገኛላችሁ ስንል እንዲሁ አንድ ቲዎሪ አይደለም ምንናገረው ወይም አንድ የሆነ ደስ የሚል አባባል አይደለም ምንገልጸው ወይ ደግሞ የሆኑ ሰዎች ቀደም ብለው ስለተስማሙበት በድምፅ ብልጫ ተውጠን አይደለም። ታዲያስ? በብዙ ማስረጃ የተረጋገጠ እውነት ነው የምንናገረው። የዓይን ምስክሮች የተናገሩትን በእጃቸው የዳሰሱ ሰዎች፣ እጃቸውን በችንካር ውስጥ ያስገቡ ሰዎች፣ እጃቸውን በተወጋ ጎን ውስጥ ያስገቡ ሰዎች፣ ከትንሣኤ በኋላ አብረው የበሉ የጠጡ ሰዎች እነርሱ የተናገሩትን የተጨበጠ እውነት ነው የምንናገረው። እግዚአብሔር ይመስገን። ሐዋርያው ጳውሎስ የትንሣኤን ትምህርት ባስተማረበት በአንደኛ ቆሮንቶስ ምዕራፍ አስራ አምስት ውስጥ እኮ ይሄንና የተጠቀመው ትንሣኤ ሙታን የለም ለሚሉ ሰዎች የሰጠው ምላሽ ይሄ ነው፣ ትንሣኤ ሙታን ከሌለማ ክርስቶስ አልተነሳም፣ ክርስቶስ ካልተነሳማ ስብከታችን ከንቱ ነው። እኛም ክርስቶስ ተነስተዋል ብለን ስንናገር ሐሰተኞች ምስክሮች ልንሆን ነው ታዲያ ሁሉ ነገር ከንቱ ነው የሚሆነው፣ አለ። ነገር ግን የተናገርነው ነገር እውነት ነው። መጽሐፍ እንደሚል ክርስቶስ ኢየሱስ ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነስተዋል። የወንጌላችን አስኳል የወንጌላችን ማዕከላዊ ክፍል ይሄው ነው። በዚህ ጉዳይ ሞትን የተሻገረ ከሞት ወደ ህይወት የተሻገረ ማንነት ያስፈልጋል። ጌታ ኢየሱስ ክርስቶስን በክብሩ የሚተዋወቅ አዎ፣ በማያልፍ የህይወት ኃይል የሚኖር ዛሬም በሕያውነት የሚሰራ መሆኑን የሚያረጋግጡ አማኞች ናቸው። በቃ በዚህ ጉዳይ ላይ ልበ ቡሎች የሆኑ ሰዎች ናቸው የሚያሸንፈውን ወንጌል መናገር የሚችሉት። ስለዚህ አሳያቸው በቃ፣ ይሄ የተረጋገጠ ነው። ሁለተኛው አስተማራቸው ነው። ምንድን ነው የነገራቸው? ስለ እግዚአብሔር መንግስት ነገር እየነገራቸው ይላል። የትኛው ቦታ ላይ በምን አይነት መንገድ ስለ እግዚአብሔር መንግስት ከትንሣኤ በኋላ በአርባ ቀን ውስጥ ተናገረ፣ ዝርዝር ነገር አናገኝም። ይሁን እንጂ አጠቃላይ ወደፊት እሱን በተመለከተ የሚመሰክሩትን ምስክርነት መንገሩ በራሱ ስራው የሚቀጥል መሆኑን ነው። አስቀድሞ የጀመረው ስለ እግዚአብሔር መንግስት ነበር። ሲያስተምራቸው የኖረው ያው አገልግሎት የእግዚአብሔር መንግስት የሚመለከተው አገልግሎት ይቀጥላል። ሐዋርያት ያገለግሉታል፣ ይሰብኩታል። የእግዚአብሔር መንግስት ይሰብካሉ። አሁን የእነሱ ስሜት ምን ላይ ነው ያለው ብለን እንበል እስኪ ከዚህ ከእግዚአብሔር መንግሥት አኳያ